ገና ለገና እማት ሞታለች ብላ እኮ ነው እንደዚህ ሽር ጉድ የምትለው። አያት አይደል? ይህን እኮ ስለኛ መጥፎ መጥፎ ነገር እየነገራቻት ነው እንደዚህ የሚስቁት። በእናታችን መታመን መስለዋል። እንደዚህ የምትሆነ የቤታችንን የእኛን ውርስ እኮ ለመካፈል እኮ ነው። አንቺ እንደምታስበት ክፉና መጥፎ ነገር አትናገርም። ብታስብስ ምን አባቷ ታመጣለች? ምነው ተጣላችሁ? እንደ እንዴ ደሞኮ በአንተ ምክንያት ነው ተጣላን። እማ ያለኝን ነገር ሁሉ ለልጄ ይሰጠዋለሁ ስትል እማ እንዳትጸጸች በኋላ ብሩን አጠፋፍተው በኋላ ትጸጸቻለች። አትናትም? ይች ወላጃ ነው እሷ እኮ ውርሱን ወርሳ እኛ ባዶቻችን እንድናጨበጭ ፈልጋ እኮ። ኧረ እባክሽ። እኔ ግን እንደዚህ አመስለኝ ነበር። ልክ ክፉ ናት እቺ ወረኛና አቃጣሪ።